ሰላም፣ ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሰኔ 9 2017 ዓ ም የምሽት ዜናዎችን ይዘንላችሁ ቀርበናል። ከሄሊኮፕተሩ መከስከስ ጋር ተያይዞ አቶ አገኘሁ ተሻገርና ሚኒስትሩ ጉዳት አስተናግደው ሆስፒታል መግባታቸው ተገልጿል። ዝርዝር የጦር ግንባር መረጃዎችን ይዘናል። የትግራይና ኤርትራ ህዝቦች ህዝባዊ ስብሰባ በራማ መካሄዱ ሲነገር፣ የህወሓት ጀኔራሉ ደግሞ በራያ ተገኝተዋል። አቶ ሙስጠፌ መሐመድ በአብይ አህመድ ላይ የመፈንቅለ መንግስት ሙከራ አድርገው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 ከሄሊኮፕተሩ መከስከስ ጋር ተያይዞ አቶ አገኘው ተሻገርና ሚኒስተሩ ጉዳት አስተናግደው ሆስፒታል መግባታቸው ተገለጸ። በጎርጎራው ጥቃት አቶ አገኘው ተሻገርና የውሃና ኢንጂነር ሚኒስትሩ ኢንጂነር ሀብታሙ ይተፋ እንዲሁም ስሟ ያልተጠቀሰ ጋዜጠኛ ጉዳት አስተናግደው ወደ ሆስፒታል መግባታቸው ታውቋል። በትናንትናው እለት ባለስልጣናትን ይዛ ከጎንደር ጎርጎራ ስትጓዝ የነበረችው ሄሊኮፍተር ጎርጎራ ደብረሲና ገዳማ አቅራቢያ መከስከሷ ታውቋል። ጥቃቱንም የፋኖ ኃይሎች እንደፈጸሙት አመራሮቻቸው በኩል ገልጸዋል። ብልጽግና ግን ሁለት ለየቅል የሆኑ አስተያየቶችን እየሰጠ ይገኛል። አንደኛው የቴክኒክ ብልሽት ነው የሚል ሲሆን፣ ሌላኛው ደግሞ አደጋ ነው የሚል ሆኗል። ሆኖም ከዚህ ሄሊኮፕተሯ መከስከስ በኋላ በአካባቢው እንቅስቃሴ ታግዶ ቆይተዋል። የአካባቢው ሰዎች ስልካቸውን ተቀማምተዋል። ከጎርጎራ ወደ ጨዋሂት የሚወስደው መንገድ መዘጋቱና ከባህር ዳርም ፈጣን ጀልባዎች ወደ ቦታው ሲጓዙ እንደነበር ለማወቅ ተችሏል። በዚህም ጉዳት አስተናግደው በአካባቢው ወደሚገኝ የህክምና ተቋም የገቡት አቶ አገኘው ተሻገር ኢንጂነር ሀብታሙ ኢተፋና አንዲት ጋዜጠኛ ናቸው ተብለዋል። ሆኖም ምን አይነት ጉዳት አስተናገዱ የሚለውን ማረጋገጥ አልተቻለም። በዛሬው ዕለት በባህር ዳር ሲካሄድ የነበረው የብልጽግና ሹሞች ጉብኝት ላይም ትናንት በጎንደር የነበሩት አቶ አገኘው ተሻገር አልተገኙም። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ታድሎ ብርሃን ክፍለ ጦር ባካሄዳቸው ውጊያዎች ድል ማድረጉን አሳውቀዋል። የዳግማዊ ቴዎድሮስ አምስተኛ ኮር አባላት የሆኑት የታድሎ ብርሃን ክፍለ ጦር ፋኖ ቡድኖች በክፍለ ጦሩ የዘመቻ መምሪያ ኃላፊ በሆነው በአርበኛ አንድነት አማራ እየተመሩ በአዘዞ ጠዳ ክፍለ ከተማ ድል አድርገዋል። ትናንት ሰኔ 8 2017 ዓም ከምሽቱ ሁለት ሰዓት ጀምሮ የታድሎ ብርሃን ክፍለ ጦር አካል የሆነችው ወንድማማቾች ብርጌድ በአዘዞ ወታደራዊ ካምፕ በቅርብ ርቀት በሚገኘው ክልል ኢየሱስ ጉምብሪት የአድማ ብተና ካምፕ ላይ ጥቃት አደርሳለች። በዚህም ለአራት ሰዓታት ያህል የቆየ የጨበጣ ውጊያ የተካሄደበት ሲሆን ድሎችም ተገኝተውበታል። ከተመዘገቡት ድሎች መካከል ሻለቃዋን ይመራት የነበረው የአገዛዙ አመራር ተገድሏል። እንዲሁም አስር የአድማ ብተና አባላት እስከ ሙሉ ትጥቃቸው ተማርከዋል። ፋኖ ምሽጉን በ30 ደቂቃ ውስጥ በመብረቃዊ ፍጥነት በመስበር ካምፑን የተቆጣጠረ ሲሆን በወታደራዊ ካምፑም ከተገደለው መሪና ከተማረኩት የስርዓቱ ወታደሮች በስተቀር አብዛኛው አባላት በየአቅጣጫው ተበትነዋል። የታድሎ ክፍለ ጦር አክሎ እንደገለጸው በጎርጎራ አካባቢ የስርዓቱን ጉምቱ ባለስልጣናትና ጀኔራሎቹን ይዞ ወደ ጎንደር ጎርጎራ በረራ ላይ በነበረ ወታደራ ወታደራዊ ሄሊኮፕተር ላይ ከፍተኛ ጉዳት መድረሱን ተከትሎ በአዘዞ የአየር ማረፊያ ለጥበቃ ስራ በተሰማሩ የብልጽግና ኃይላት ላይም ቅጽበታዊ እርምጃዎች ተወስደዋል ብለዋል። በመጨረሻም በዞኑና አካባቢው የተሰማሩ የጸጥታ አባላት ከፍተኛ ውጥረት ውስጥ ከመግባታቸውን በላይ በርካታ ቁጥር ያላቸው የመከላከያ የአድማ ብተና የፌዴራል ፖሊስ፣ የፖሊስና የሚሊሻ አባላት የከዱ ሲሆን የዞኑ የስርአቱ አገልጋይ ባለስልጣናትም በከፍተኛ ጭንቀት ውስጥ ናቸው ብሏል። ፋኖ ነው፣ የአማራ ፋኖ ነው። ብሔራዊ ኃይል በጎጃም ቀጠና ቀይንጌታ ዩፍታዬ ንጉሴ ስድስተኛ ክፍለ ጦር ስናን አባጅሜ ብርጌድ ለተከታታይ ሶስት ወራት ያሰለጠናቸውን እግረኛ ወታደሮች በዛሬው እለት አስመርቀዋል። በሌላ በኩል የአፋ ባሃ በጎጃም ቀጠና የአዲስ ዓለማየሁ ሰባተኛ ክፍለ ጦር የአብራጂት ብርጌድ ለተከታታይ ሶስት ቀን ውጊያ ሲያደርግና ጠላትን አይቀጡ ቅጣት ሲቀጣው ቆይተዋል። የትግራይ የትግራይና ኤርትራ ህዝቦች ህዝባዊ ስብሰባ በራማ መካሄዱ ሲነገር የህዋት ጀኔራሉ ደግሞ በራያ ተገኝተዋል። በዛሬው ዕለት በራማ የኤርትራና የትግራይ ህዝብ በጋራ ስብሰባ አካሂደዋል። ይህንን ስብሰባ በዋናነት ያመቻቹታል የተባለው ደግሞ ህዋት ከኤርትራ መሪዎች ጋር በጋራ በመሆን ነው። መፈክሩ አንድነት ወይም ጽምዶ ለሀቀኛ ሰላም በኤርትራና በትግራይ መካከል የሚል ነው። በሌላ በኩል ደግሞ የትግራይ ህዝብ ጥቅም በሰላማዊ መንገድ ይረጋገጣል ሲሉ ሌተናል ጀኔራል ፍስሀ ሲዳኑ ተናግረዋል። በዛሬው ዕለት በራያ ጨርጨር ተገኝተው ንግግር ያደረጉት ሌተናል ጀኔራል ፍስሐ ማንጁስ በ17 ዓመት ትግል ወቅት የጨርጨር ህዝብ ትግራይን ከአደጋ ለመጠበቅ ትልቅ አስተዋጽኦ አድርጓል ካሉ በኋላ ምስጋናቸውን አቅርበዋል። የትግራይ ክልል ጊዜያዊ አስተዳደር የሰላም እና የጸጥታ ቢሮ ኃላፊ የሆኑት ሌተናል ጀኔራል ፍስሐ ከሌሎች የጊዜያዊ አስተዳደሩ ባለስልጣናት ጋር ወደ አካባቢው የሄዱት የሰማዕታት ቀንን ለማክበር በሚል ሲሆን ህዝቡን ሰብስበው ባሰሙት ንግግራቸው አሁን በትግራይ ያለው የፖለቲ የፖለቲካዊ ልዩነት በሰላማዊ ሂደት እንደሚፈታም አስረድተዋል። ጨምረውም የፕሪቶሪያን ስምምነት ተግባራዊ ለማድረግና ህገ መንግስቱ እንዲከበር ትኩረት ሰተን እየሰራን ነው፣ የትግራይ ህዝብ ጥቅም በሰላማዊ መንገድ ይረጋገጣል ማለታቸውን የክልሉ ማስ ሚዲያ ዘግበዋል። አቶ ሙስጠፌ መሐመድ በአብይ አህመድ ላይ የመፈንቅለ መንግስት ሙከራ አድርገው እንደነበር ተገለጸ። አብይ አህመድ በተለያዩ ጊዜያት ሙስጠፌ መሐመድን ሲዘልፉና ከስልጣን ሊያነሷቸው ሞክረው እንደነበርና እንዳልተሳካላቸው አቶ ታዬ ደንዳ ተናግረዋል። አቶ ታዬ ከመታሰራቸው በፊት ከአንከር ሚዲያ ጋር ባደረጉትና ትናንት ማምሻውን በተለቀቀው ቃለመጠይቃቸው አብይ አህመድ የአቅም ችግር ያለበት በተለቃቀመ እውቀት አገር የሚመራና የዱርዬ ባህር ያለው ሰው ነው ብለዋል። በተጨማሪም የስልጣን ዕድሜውን አማራና ኦሮሞን ትግሬና አማራን በማጋጨት መምራት የሚፈልግ ሰው ነው ሲሉ ገልጸዋል። አቶ ሙስጠፌ መሐመድን በሚመለከት ለተነሳላቸው ጥያቄ አቶ ታዬ ሲመልሱ ከብልጽግና ስብስብ ውስጥ የተሻለ አቅም ያለው ሰው ነው፣ አብይ ብዙ ጊዜ ከስልጣን ሊያወርደው ሞክሯል። ሆኖም የዋዛ ስላልሆነ የጎሳ መሪዎችንና የብልጽግና የውስጥ ሰዎችን በመያዙ አብይ ሊደፍረው አልቻለም በማለት አብራርተዋል። በአንድ ወቅትም በአብይ ላይ መፈንቅለ መንግስት የሞከረው ራሱ ሙስጠፌ ነው ብለዋል በቃለ መጠይቃቸው። አሁን ላይ ግን የአብይን ስራ እያወቀ ይቀጥላል ቢያንስ የአስኩትን አካባቢ ላትርፍ በሚል ነው ብለዋል አቶ ታዬ። አሁን ባለው ስብስብ ውስጥ ሞራል አለው ብልጽግናን የመምራት መምራት ቁመት አለው ተብሎ የሚታሰብ እሱ እሱ ብቻ ነው የሚታየው እዛ ውስጥ እና በዚህ የተነሳ ይሄ ሰውዬ ይጠላዋል እኔ ባለውበትም አንድ ጊዜ ከፌስቡክ ወረድ ብሎ ዘልፎታል። ከክልል ፕሬዚዳንትነትም ሊያነሳው ብዙ ጊዜ ሞክሯል እሱም ያው የዋዛ ስላልሆነ የጎሳ መሪዎችን ኢቨን ፓርቲ ውስጥም ሌሎች ሌሎች ነገሮችን የሰራቸው ስራዎች ስላሉ በዚህ ደረጃ አልተሳካለትም። ደግሞ አቅምም አለው ዘ ወይ ኢንፐርሰን የሚረዳ ሰው ነው የተማረም ነው ዘ ወይ። እና ሙስና የማይሰራበት አይደለም ይሄ ሀገር ግን ሬላቲቭ ስታይ ሲታይ ያን የወደቀ ክልል ያንን የተበታተነ ክልል ሰብሰብ አድርጎ ከአብዲ ኢሌ በኋላ እዛ ክልል ክራይሲስ አልተፈጠረም። ሰላም ነው ያ ክልል ባለፈው አመት ፕሬዚዳንቱ አም አድንቀዋለች። የዚህ ክልል ሰው በብሄሩ በሃይማኖቱ አይጠቀም በጣም አመሰግናለሁ ብላ ነበረ ፕሬዚዳንት ሰው ልጽ ሳይለወርቅ ያ ሁሉ ቅናት ፈጥሮበት ይሄ ሰውዬ ላይ ሴራ ይሰራል። ሶ ዘርፎር እሱ ይሄ ኢኮኖሚው እየወደቀ እንደሆነ ሀገር ወደ ደጋ እየሄደ እንደሆነ እኔና አንተ እንደምንረዳው ይረዳል። እና እሱ አትሊስት የያዝኩትን አካባቢ ላድን በሚል ነው ቁጭ ብሎ ያለው። መፈንቅል መንግስቱንም የሞከረው እሱ ነው ሌላ ሰው አይደለም። አሁን ከኦሮሚያ ጋር እያላተመው ነው። አሁን መደወላቡ ላይ ግጭት እየፈጠረ ነው። ይሄ የድሬዳዋን ጉዳይ አጀንዳ እንዲሆን አድርጓል። የሞያሌ ጉዳይ አጀንዳ እንዲሆን ይፈልጋል። ይሄ በሁለት ምክንያት ነው። በአንድ በኩል ኦሮሞውም አሁን ይሄ ልጅ ወደፊት ከመጣ ወደዛ በኋላ ትንሽ የመሰባሰብ አዝማሚያ እያሳየ ነው። ድንበር ተሻግሮም ከሌሎች ጋር የምናበብ ነገር ይኖራል የሚል ግምት አለው ሰ ስለዚህ በዚህ በኩል እየተተናው

ፕሬዚዳንት ኢሳያስ አፈወርቂ ከምዕራባዊ ሱዳን ፖለቲከኞች ጋር በቀጠናዊ ጉዳዩ ዙሪያ መነጋገራቸው ተሰማ። ለኤርትራ መንግስት ቅርበት ያላቸው ሚዲያዎች እንደዘገቡት በአስመራ ከፕሬዚዳንት ኢሳያስ ጋር ውይይት ያደረጉት የኑባ ተራራዎች የሲቪልና የፖለቲካ ማህበረሰብ ተወካዮች ናቸው። እነዚህ ተወካዮች ከፕሬዚዳንት ኢሳያስ ጋር በሱዳን ስላለው የውክልና ጦርነት እንዲሁም በዓለም አቀፍ ተዋናዮች በሚመሩትና በሱዳን ውስጥ በሚንቀሳቀሱት ታጣቂዎች ጉዳይ ምክክር ማድረጋቸውን ሚዲያዎቹ አስታውቀዋል። እንዳለ መሐመድ ከሂር ዑመር የተባሉት የፖለቲካ ተንታኝ የጉዳይ ፕሬዝዳንት ኢሳያስ በምዕራባዊ ሱዳን ውስጣዊ ጉዳይ መግባታቸውን እንደሚያመላክት ገልጸዋል። ሲናገሩም እነዚህ በአስመራ ጉብኝት ያደረጉት ፖለቲከኞች በሙሉ ባልቡርሃን ከሚመራው የሱዳን ጦር ኃይል ጋር አጋር ናቸው ካሉ በኋላ ኢሳያስ አፈወርቂ በደቡባዊ ኮርዶፋን የሚገኙ ኃይሎችን በማስተባበር ላይ እንደሚገኙ አስረድተዋል። በደቡባዊ ኮርዶፋን የጄኔራል መሐመድ ዳጋሎ ፈጥኖ ደራሽ ኃይል ጠንካራ ድጋፍ እንዳለው ጠቅሰውም ይህንን ሸርሸር ጥረት እያደረጉ መሆኑን አስታውቀዋል። በተያዘ የፈጥኖ ደራሽ ኃይሉ መሪ መሐመድ ሀምዳን ዳጋሎ በቅርቡ በሰጡት መግለጫ የኤርትራ መንግስት በተለያየ መንገድ ለተቀናቃኛቸው ለጀኔራል አልቡርሃን ጦር ኃይል ድጋፍ እያደረገ መሆኑን መግለጻቸው ይታወሳል። በቀጠለው ጦርነት እስራኤል የትሄራንን የአየር ክልል መቆጣጠሯን ገለጸች። የእስራኤልና የኢራን ጥቃት በቀጠለበት በአሁኑ ሰዓት እስራኤል የትሄራንን የአየር ክልል መቆጣጠሯን አስታውቃለች። የእስራኤል መከላከያ ኃይል ቃል አቀባይ እስራኤል የትሄራንን አየር ክልል ሙሉ በሙሉ መቆጣጠር ችላለች ሲሉ ተናግረዋል። ብርጋዴር ጄኔራል ኤፊ ዴፍሪ ለመገናኛ ብዙኃን በሰጡት መግለጫ ላይ የኢራን አንድ ሶስተኛ የምድር ለምድር የሚሳይል ማስወንጨፊያዎችን አውድመናል ሲሉ ተናግረዋል። የእስራኤል ጦር ከመቶ ከሃያ በላይ የሚሳይል ማስወንጨፊያዎችን ማውደሙን ገልጸዋል እስራኤል አርብ ዕለት ጥቃት መሰንዘር ከጀመረችበት ጊዜ አንስቶ ኢራን ከያዘችው አጠቃላይ ማስወንጨፊያዎች ውስጥ አንድ ሶስተኛውን ማውደሟን ገልጻለች የአየር ኃይሉ ትናንት ምሽት ብቻ ከሃያ በላይ ማስወንጨፊያዎችን ማውደሙን የገለጹት ቃል አቀባዩ ከደቂቃዎች በፊት ወደ እስራኤል ሚሳይሎችን ለማስወንጨፍ ጥቅም ላይ ውለው እንደነበር ዴፍሪን ተናግረዋል እስራኤል በማዕከላዊ ኢራን ኢስፋሃን ውስጥ ወደ መቶ የሚጠጉ ወታደራዊ ኢላማዎች ላይ ጥቃት ለማድረስ 5 የሚጠጉ ተዋጊ ጀቶችን ማሰማራቷን ተናግረዋል። በዚህ ጥቃትም የሚሳይል ማከማቻ ስፍራዎችን ማስወንጨፊያዎችንና የማዘዣ ማዕከሎችን አውድማለች ብለዋል። በሌላ በኩል የኢራኑ ፕሬዚዳንት ማሱድ ፔዜሽኪያን ኢራናውያን ኢራን የገጠማትን የወንጀለኞች ጥቃት በጋራ እንዲጋፍጡ በአንድነት እንዲቆሙ እንዲጸኑ ጥሪ አቀረቡ። ሰኞ ዕለት ለኢራን ፓርላማ ንግግር ያደረጉት ፔዜሽኪያን ኢራን ለዲፕሎማሲ እድል ሰጥታ ለድርድርና ለውይይት መንገድ ከፍታ ነበር ብለዋል። ፔዜሽኪያን አገራቸው የኒክሌር ጦር መሳሪያ ለመታጠቅ እንደማትፈልግ ነገር ግን ከኒክሌር ኃይል እና ሕዝቦቿን በሚጠብቅ ምርምር የመጠቀም መብት እንዳላት በድጋሚ ተናግረዋል። ኢራን የኒክሌር ድርድር የሚቀጥል ከሆነ አሜሪካ የእስራኤልን ጥቃት እንድታወግዝ ጠየቀች። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እንደተናገሩት ትናንት እሁድ ሊካሄድ ታቅዶ የነበረው የአሜሪካ እና ኢራን የኒክሌር ድርድር ከተሰረዘ በኋላ ድርድሩ እንዲቀጥል አሜሪካ እስራኤል እየፈጸመች ያለችውን ጥቃት ማውገዝ አለባት ብለዋል። ኢስማኤል ባጋይ አሁን ባለው ሁኔታ ድርድሩን ትርጉም የለሽ በማለት በድጋሜ የገለጹ ሲሆን ዩናይትድ ስቴትስ በጥቃቱ ተባባሪ ነች ሲሉ ወንጅለዋታል። በቴልአቪቭ የሚገኘው የአሜሪካ ኤምባሲ በኢራን ጥቃት መጠነኛ ጉዳት ደረሰበት። ትናንት እሁድ ምሽት ኢራን ባስወነጨፈቻቸው ሚሳይሎች በቴልአቪቭ በሚገኘው የአሜሪካ ኤምባሲ ቅርንጫፍ መጠነኛ ጉዳት መድረሱን በእስራኤል የአሜሪካ አምባሳደር አስታውቀዋል። ማይክ ሀካቢ በኤክስ ገጻቸው ላይ እንዳሰፈሩት ቆንጽላው በኢራን ሚሳይሎች ንዝረት ጉዳት ስለደረሰበት ዝግ ሆኖ ይቆያል ብለዋል።